በኢትዮጵያ ውስጥ የምታያቸው ቅጠሎች በሙሉ እዚህ አሁን ምን ያህል እንዳሉ አይታችኋል። የተከሉትን እዚህ እዚ ጋ ይታዩኛል፣ በጣም ውድ የሆኑ አትክልቶች ይታዩኛል። ኦልሬዲ ማቴዎስ አውቋቸዋል። እና እነዚህ ወጣቶች እንግዲህ ግዕዝን ያነቡ እንደሆነ አላውቅም። በግዕዝ ውስጥ ተሰውሮ ነው ያሉት እነዚህ የኢትዮጵያ ሶች። አሁን ግዕዝ በውጭ ዓለም በምን ደረጃ ነው ያለው? በዩኒቨርሲቲ እያስተማሩ ነው ያሉት። በቀደም ዩኒቨርሲቲ ውስጥ ይግባ ሲባል ብዙ ጩኸት ነበር፣ አንማርም ብሎ የሞተ ቋንቋን ምናምን ብሎ ነበር። እና አልሞተም ግዕዝ እየተነሳ ነው ያለው ገና እንደ አዲስ እየተወለደ ነው ያለው። እና እኔ በዚህ ይሄ ፋብሪካ መጀመሩ ፋርማሴቲካል ኢንዱስትሪ እጅግ በጣም ማለት ኮስሞቲክ ኢንዱስትሪ ውድ ነው፣ ሳይንስ ነው። አንዷን እቃ መግዛት እጅግ በጣም ውድ ነው። ሰዎች አሁን ኢትዮጵያ ውስጥ ብዙ ዩኒቨርሲቲዎች ተከፍተዋል። ቾክ እንደ ቶክ ነው። ሁሉም ዩኒቨርሲቲዎች እና አንዲት የላቦራቶሪ እቃ መግዛት የሚደፍር ሰው የለም እና ኢቲኬር በጣም ደፍሮ ወደዚህ ፊልድ መግባቱ እጅግ በጣም ደስ የሚል ነው። ምክንያቱም ውድ ኢንዱስትሪ ነው፣ በጣም ውድ ኢንዱስትሪ ነው። እኛ በቀጣይ እንግዲህ ስለ ራሴ ደግሞ እኔ ስለምሰራው ወደዚህ ልምጣና እኔ ስለ ስፓሮሊና ነው። ብዙ ጊዜ ችግሩን በዚህ ውስጥ ጽፍ ያለው መፍትሄው ደግሞ በማቴዎስ እጅ ነው ያለው። ኦሬዲ አስተላልፎ ያለው ወደ ፕራይቬት ኢንዱስትሪ ማለት ነው። ከዛሬ ሀያ ዓመት ጀምሮ በኢትዮጵያ ውስጥ ስለ ስፓሮሊና ብዙ ሰዎች ያወራሉ እና የት ነው ያለው? መቼ ነው ይሄ ነገር የሚፈጠረው? መቼ ነው የምንገዛው ይላሉ። ስፓሮሊና ምንድን ነች ለመሆኑ? ስፓሮሊና በሀይቆች ውስጥ በኢትዮጵያ ሀይቆች ውስጥ ኢንዲጂነስ ኢትዮጵያ ሪፍት ቫሊ ውስጥ የምትገኝ በአይን የማትታይ በጣም ጥቃቅን የሆነ ደቂቅ ሆና ነገር ግን ማምረት በኪሎግራሞች፣ በቶን ማምረት የምንችል ነገር ነች እና ምንድን ነች? እንዴት ነው የምንሰራው? ከሀይቅ እናመጣለን። ላቦራቶሪ ውስጥ እናባዛለን። ከዛ በኋላ ወደየት ነው? ወደ እርሻ እንደዚህ ወደ ሜዳ እናመጣለን። ሃርቨስት አድርገን አድቀን ፓክ አድርገን ነው የምንሸጠው። የዚው ቅርንጫፍ የሆነ በቅርብ ጊዜ ደግሞ እንግዲህ እነሱ አልተናገሩም፣ የሚመረቅ አንድ የስፓሮሊና ኢንዱስትሪ ደግሞ አለ። የት እንደሆነ ምን እንደሚባል አንነግራችሁም። ምክንያቱም ምንድነው ዶንት ቴል ዩር ፕላን ቱ ፒፕል ይላል። መጀመሪያ አሳያቸው እንጂ አትንገራቸው የሚባል አሁን አዲስ ፍልስፍና መጥተዋል። አንነግራችሁም የት ጋር እንደሆነ እያለቀ ነው። በቅርብ ጊዜ ነው የምንከፍተው ገበያ ላይ በቅርብ ጊዜ ነው የምናውለው። ስፓሮሊናን የቀመሰ ሰው ማቆም አይችልም። ሱስ የለውም ግን ጤና ስለሚሰማው ማቆም አይችልም። እስፓሮሊናን ለምንድን ነው የምታገለግለው? ለስፖርተኞች፣ ለወታደሮች፣ ለኤሮናቲካል ኢንጂነሮች፣ ለታመሙት፣ ለብዙ ብዙ ብዙ ነገር ነች። ምንድነች? ሙሉ ምግብ ነች። አንዳንድ ሰዎች እዚህ ቴሌቪዥን ጣቢያዎች ላይ እንደምናገሩት እንደ መና ነች። መና ማለት በሰው እጅ ያልተሰራ ኮምፕሊት ምግብ ነው። መና ትሆን እንደ እስከ ማለት ደረጃ የደረሱ ነበረ እና መናንም ለመስራት ሞከሩ። የዓለም ኩሊናሪስ መናን ለመስራት ሞክሮ ነበረ። መናን ለመስራት ሞክሮ ልክ እንደ ባቢሎን ግንብ ፈረሰባቸው። ማለት ላይ እንደ ባቢሎን ግንብ ነው የፈረሰባቸው። ለምንድን ነው መና ለህፃናት ማርማር ይላል እሱኑ ራሱ ለወጣቶች ስትሰጡ ዳቦ ዳቦ ይጥማል ለሽማግሌ ስትሰጡ ደግሞ የወይራ ዘይት የወይራ ዘይት ይላል አንዱ አይነት ምግብ ነገር ግን የዚህ አይነት ምግብ መስራት አይቻልም አንድ አይነት ምግብ ለተለያየ ሰዎች የተለያየ ጣዕም ሊሰጥ አይችልም ምክንያቱም ምላሳችን የተሰራው ከተመሳሳይ ሴል ነው ሁሉም ሰው እና ስፓሮሌላ የሚያሳዝነው ኢትዮጵያውያን ሳያውቋት ዓለም ነገደባት ዓለም ነገደባት ቢሊዮን ዶላሮችን ሰራባት ለእኛ ተመልሶ መላክ ጀመሩ። አሁን አብዛኛው እዚህ የምታዩ ገበያ ላይ እኔንም ማሻሻጫ አድርጎኛል። አሁን እና አድርጎ የሚሸጡት በአጠቃላይ ከውጭ ነው የሚመጣው። እዚህ ግን መስራት እንችላለን። ሳይንቲስቶቹ ከዚህ በፊት የነበሩት እዚህ ለመስራት ሞክሮ ሞክሮ በሙሉ ጠፉ። አሁን ግን በዚህ እድሜ ይህንን ነገር ነግረናቸው የሚገባቸው ሳይንሱን የሚረዱ አዲስ ትውልድ ነው የተፈጠረው። ይህ ኒው ጀኔሬሽን እና ኒው ጀኔሬሽኑ በጣም በሚገርም ሁኔታ የማመሰግነው በአንደኛ ደረጃ ሳይንሱን በመቀበላቸው የኢትዮጵያ ሚኒስትሪ ኦፍ ኢኖቬሽን ቴክኖሎጂ የነበሩ ባለስልጣናት ናቸው እና እነዚህ ባለስልጣናት ናቸው መጀመሪያ ለሪሰርቹ ፈንድ የሰጡት። የመጀመሪያው በታሪክ ደግሞ ፕራይቬት ኢንቨስተር እንግዲህ አቶ ማቴዎስ መባል በኢትዮጵያ ታሪክ ውስጥ ነው። በአፍሪካ ውስጥ አንድም ፋብሪካ የለም። አንድም የለም። አልተፈጠረም። በላቲን አሜሪካ የለም። እነዚህ ፋብሪካዎች ያሉት በሰሜን አሜሪካ፣ በደቡብ ምስራቅ እስያ እና በአውሮፓ ብቻ ነው ያሉት። እዚህ ኢትዮጵያ ሀገራችን እንግዲህ ብዙ ነገሮችን ያው እኔ ፖለቲከኛ አይደለሁም ግን አቼ መናገር ይችላለው፣ መብቴም ነው። ሳይንቲስትም ስለሆንኩኝ፣ ስለዚህ በድፍረት እናገራለሁ። የሆኑ አዳዲስ ነገሮች ዓለምን ወደዚህ ሳብ የሚያደርጉ ነገሮች እየተፈጠሩ ነው። እንዴ ኢትዮጵያ ምን እየሆነች ነው? የሚሉ ነገሮች አሉ። ምንድን ነው እየሆነች ያለችው? አዲስ አበባን እያዩ የግራንድ ሪኔሰንስ ዳም እያዩ የተለያዩ ነገሮችን እያዩ ዓለም ኢትዮጵያ እንደነች ጭራሽ ብሎ ብሎ ባለፈው ገነት ጣና አጠገብ ነው ያለችው አሉ። ሰምታችኋል አይደለም አለም አጥንታ ገነት ጣና ሐይቅ አካባቢ ነው ብላለችና፣ ይሄ ለኔ ትልቅ ትልቅ ትልቅ ደረጃ ነው። ላቦራቶሪ ውስጥ ነው የሚፈጠረው ነገር ሁሉ ነገር ሁሉ ኖብል ፕራይዞች የሚገኙት ከላቦራቶሪ ውስጥ። ላቦራቶሪ የሌለው ኢንዱስትሪ ዋጋ የለው። ሪሰርች እንድ ዴቨሎፕመንት ብራንች የሌለው ኢንዱስትሪ አንድ ቀን የጊዜ ጉዳይ ነው እንጂ ይከስማል። ይሄ አንድ ሪሰርች ዴቨሎፕመንት አለው ሁሉ ነገር ላቦራቶሪ ያለው ነው። የስፓሮሊናውም ላቦራቶሪውን ለማስገባት ሁሉ ነገር ጨርሰን እንግዲህ ኦልሞስት በመንገድ ላይ ነው እየተባለ ያለው። ኢቲኬር ተስፋ የሚጣልበት በወጣቶች የተደራጀ ሲነግሩት የሚገባው አንቦ መረዳት የሚችል የስራ አመራሮች ያሉት በጣም የሚወደው እና የማከብረው ድርጅት ነው። ከኢቲኬር መጀመሪያ ኢቲኬር ጋራ መስራት የጀመርኩት አንድ ጥቂት አምስት ዓመት አካባቢ ሆነኝ መሰለኝ ጊዜው በጣም ይሮጣል እና ኢቲኬር እንግዲህ ኦልሞስት ወደ ልጃችን በሚጠጉ ሰው የተቋቋመ ነው፣ በጣም ወጣት በሆነ ሰው በዚህ ዘመን በዚህ በኢትዮጵያ ደረጃ በዚህ ደረጃ የሚገኙ በዚህ ዕድሜ በዚህ ደረጃ የሚገኙ ሰዎች በጣም ጥቂት ናቸው። በ35 ወይም 34 ዕድሜ ላይ እንደዚህ አይነት ፋብሪካ መገንባት ለእኛ በእውነቱ እንደ አንድ ትልቅ ደስታ ልጆቻችን እንደዚህ የዚህ ደረጃ ላይ መገኘታቸው ትልቅ ደስታ ሊሰማን ይገባል። በኢትዮጵያ ደረጃ ራሱ እና እኔ። ኢቲኬሪን ሳየው ምንድነው፣ ለምንድነው አብሬ የመጣሁት ለመስራት የወሰንኩት የእኔ ስራ የኢንቫይሮንመንትና እንደገና ደግሞ በውሃ ውስጥ ያሉ እጽዋትና በመሬት ላይም ባሉ እጽዋት ላይ መስራት ነው እና ኢትዮጵያ እጅግ በጣም ልዩ የሆኑ እጽዋት አሏት። በአንድ ሁሉንም መጽሐፍ አነባለሁ እና የማላነበው መጽሐፍ የለም። ከመጽሐፍ ቅዱስ ጀምሮ፣ ከቁርአን ጀምሮ የጥንቆላ መጽሐፎች ጭምር። ግን አሰራም አንድ ቦታ ምን ይላል? በኢትዮጵያ ውስጥ ሰዎቹ ሞቱ እንጂ ብትበላ እንዳትሞት የሚያደርግ ዕፅ ነበረ ይላል። መጽሐፉንም ላሳያችሁ ይችላል፣ የተጻፈውን ቆርኔሌዎስ አግሬፓ የሚባል የሮማውያን ጠንቋይ ነው የጻፈው አፋ እንጂ ብትበላው አንድ ጊዜ ብትበላ አትሞትም ይላል ያ ዕፅ። እንኳን ደህና መጣችሁ ክቡራና ክቡራት እንግዶቻችን፣ እንኳን ደህና መጣችሁ። ዛሬ በጣም ትልቅ ቀን ነው። እንደምትመለከቱት ይህንን ፋብሪካ ያው ብዙ ትልቅ አይደለም አክቹዋሊ፣ ገና የመጀመሪያችን ነው። እንግዲህ ገና ነው። ከዚህ በላይ እናደርሰዋለን። 7500 ካሬ ሜትር ላይ የተረከብነውን ቦታ ኦልሞስት ከ2200 ካሬ በላይ ገንብተንበት ተጨማሪ 3000 ይቀረናል። የምንገነባው በሀገር ውስጥ ኢምፖርትን ሰብስቲቱት ማድረግ የሚችሉ በውጭ ሀገር ደግሞ ኤክስፖርት የምናደርጋቸውን የኮስሞቲክስ የውበት መጠበቂያ ምርቶች የምናመርትበትን ፋብሪካ ነው ዛሬ የምንመርቀው። እዚህ የተገኛችሁ እንግዶቻችን ጥሪያችንን አክብራችሁ የመጣችሁ እንግዶቻችን በጣም እናመሰግናለን። በጣም እናከብራችኋለን። እንግዲ ምንላለ፣ ያው የሚደግስ ሰው ትንሽ ይሽኮረ መማል መሰለኝ፣ አይደለ? ለዛ ነው ደስታው ነው እንደዚህ ትንሽ እንትን ያደረገኝ። በጣም ወዳቸው አለሁ አመሰግናለሁ። እንኳን ደህና መጣችሁ ለማለት ወዳለሁ አመሰግናለሁ። እንግዲህ እንደምታዩት ተቋማችን ሰፊ ቦታ ላይ ያረፈ ልዩ ኢኮኖሚ ዞን ውብ ነው፣ ውብ ካምፓኒዎችንም ደግሞ በዛ ልክ ይፈልጋል ማለት ነው። ስለዚህ የአቶ ማቴዎስ መባ ካምፓኒ ኢትኬር ያንገስት በደ ፋስተስት ቅድም ሲገለጽ የነበረው በስድስት ወር ይሄ አጥር አልነበረም፣ እዚህ ቦታ ላይ አትክልት የነበረው እና እውነት ለመናገር ማቴዎስን ቀደም ብሎ የተናገሩ ተናጋሪዎች በሚያውቁት ልክ ባላውቅም ይህን ድርጅት የተሰራበት ግን ኦልሞስት ወደ ሰላሳ የሚጠጉ ካምፓኒዎች አሉ። የጀመረው ከነሱ በኋላ ነው። በመጨረስ ደግሞ ከነሱ ፈጥነዋል። ስለዚህ ወሩ ሲፈራረሙ ከኛ ሲየው ጋር ያስቀመጥነው ቃል ስላከበራችሁ፣ እግዚአብሔር ያክብራችሁ፣ በርቱ ለማለት እፈልጋለሁ። ይሄን ቃል እዚህ ያላችሁ ሌሎች የነገ ኢንቨስተሮች በማቴዎስ መባ አነሳሽነት ነገ ልትመጡ ትችላላችሁ ብዬ አስባለሁ እና ተቋሙ በጣም ሰፊ መሰረተ ልማት የተሟላለት 279 ሄክታር ላይ ያረፈ ግን ደግሞ በዛ ልክ ሙሉ ያልተያዘ ስለሆነ ተደጋግፎ አንዱ ለአንዱ ቅድም ሲገለጽ እንደሰማሁት ፓኬጂንግ አስቸጋሪ ነው በተለይ ከስኪን ኬሮች ጋር በተያያዘ የሚል ይሰማው ነበር፣ እና አሁን የእኛ ፓርክ ዞኒንግ አለው፣ የፓኬጂንግ ኤሪያ አለው የሜዲሲን ማኒፋክቸሪንግ አለው። አሁን ደግሞ የሃይቴክ ፓርት ስላለው ያንን ቀጣይ ለመስራት የምታስቡ መታችሁ አብረን እንድንሰራ እንደ ማቲዩስ ውብ የሆኑ ካምፓኒዎችን ገንብታችሁ ሙሉ መሬት አገር የለፋችበት ብዙ ሀብት ፈሶበት የተገነባውን ወደ ተግባር እንደምንቀይር ተባብረን ተባብረን እንደምንቀይር ምንም ጥርጥር የለኝም። እጅግ አድርጌ አመሰግናለሁ። በመጨረሻ አንድ አሳይመንት አሁንም በመገንባት እንደፈጠናችሁ በማስመረቅ ውብ በሆነ መንገድ ታላላቅ ሰዎችን ጠርታችሁ በፍጥነት ተገንብቶ የተመረቀውን ካምፓኒ ጥራቱን የጠበቀ ፕሮዳክት በማምረት ገበያ ውስጥ የሀገር ውስጥ ገበያም ሆነ ከውጭ ሀገር ገበያ ላይ ተሳትፎ ከፍ አድርጋችሁ ኢትዮጵያንም ድርጅታችሁንም እንደምታስጠሩ ጥርጥር የለኝም። ይህንንም አሁንም እንድተገብሩ አዳራ ለማለት እፈልጋለሁ። ስለ አዳመጣችሁኝ፣ እጅግ አድርጌ አመሰግናለሁ። ሰላም እላችኋለሁ። ከማቴዎስ ጋር እንግዲህ መስራት ከጀመር አመታትን እየተቆጠረ ነው። ቢዝነስ ኢትዮጵያ ውስጥ ለመስራት ከፍተኛ የሆነ ቻሌንጆች አሉት። እነዛ ቻሌንጆችን በሙሉ ሳያስባቸው እንቅፋት ይሆኑብኛል ብሎ ሳያስብ እውን የሚሆንበትን መንገድ ብቻ በማሰብ እዚህ ደረጃ ላይ በአጭር ጊዜ መድረስ እጅግ በጣም ከባድ እንደሆነ እረዳዋለሁ። ምክንያቱም ኢትዮጵያ ውስጥ ቢዝነስ ለመስራት ፊሽካው ከየት ቦታ እንደሚነፋ የሚያስቆም ኃይል ያለበት ቦታ በጣም ከተለያዩ አቅጣጫ ስለሆነ፣ እነዛ ደግሞ ታሳቢ ሳያደርግ የፊቱ አቅጣጫ ብቻ አይቶ እንዲህ አይነት ውጤት ላይ መድረስ ትልቅ ቪዥን ያስፈልጋል። ምክንያቱ ሌሎች አቅም ያላቸው መስራት የሚችሉ ሰዎች ተስፋ ቆርጠው የተውሉበት ከሀገር የወጡበት ሁኔታ ባለበት ጊዜ እንዲህ አይነት እንቅፋቶችን ተቋቁሞ እዚህ ቦታ ላይ መድረስ ከባድ ስለሆነ ስለምንረዳው እንደሚታወቀው ኢትዮጵያ ውስጥ እንግዲህ ቢዝነስም እንቅፋት ከሚሆኑት ነገሮች ብዬ ማስባቸው ሁለት ነገሮች ናቸው። አንደኛ ከዚህ የፕሮፐርቲ ራይት ጋር እና ከኮንትራክቸር ኢንፎርስመንት ጋር የተያያዙ ሁኔታዎች ቢዝነሱን በጣም እያወቁት እንዳሉ ይሰማኛል። እነዛን መቋቋም በራሱ በጣም በጣም በጣም ጀግና የሚያሰኝ ነገሮች ናቸው እና ይህንን በጀግንነት መወጣት እንችላለን። ድጋሚ ላመሰግን እፈልጋለሁ። ምክንያቱም ለብዙዎች ተስፋ ሆኗል። ይህ የሚፈጥረው ቀጣይ ሁኔታዎች በጣም ካስኬድ ኢንፌክቱ ተጽዕኖ ለወጣቶች በተለይ ለወጣቶች በተለይ መስራት ይቻላል፣ ማየት ይቻላል የሚለውን ነገር ለማሳየት ትልቅ አቅም ይሆናል። ተስፋ አደርጋለሁ።

መዎች በ የሚቆጠሩ ማስ መባዎች ኢትዮጵያ ውስጥ ይፈጠራሉ ምንም ተለጠለ የለኝም ሁላቸውንም አላበዛባችሁም አመሰግናለሁ የተጠናቀቀው ከስድስት ወር ባነሰ ጊዜ ውስጥ ነው እውነት ለመናገር እንዲህ አይነት ትልልቅ ፋብሪካዎች ሲገነቡ የራሳቸው የሆኑ የፋይናንስ ከሎጂስቲክስ ጋር ተያይዞ እንደዚሁም የተለያዩ ቻለንጆች ያጋጥማሉ። እነዛን ቻለንጆች በትጋት ተወተን ቀን ከሌሊት ተሰርቶ በስድስት ወር ባነሰ ጊዜ ውስጥ አስታውሳለሁኝ። የመሬት ርክክብ እና የስምምነት ፊርማ ስናደርግ፣ በተለይ ከአይፒዲሲ የከፍተኛ ኃላፊዎች ከስራ አስኪያጁ ጋር ባደረግነው ስምምነት ወቅት ፊርማ ፕሮግራም ላይ የዛኔ አንድ ቃል እንድንገባ የተደረግነው ነበረ በአጭር ጊዜ ውስጥ ጨርሳችሁ በአገር ውስጥ ባለ ሀብቶች ትልልቅ ፋብሪካዎች መገንባት እንደሚችሉ ማሳያ እንድትሆኑ ተብለን ነበር፣ እና ቃላችንን ሳናጥፍ ዛሬ እንግዲህ ፋብሪካችንን የመጀመሪያውን ምዕራፍ የመጀመሪያውን ምዕራፍ ነው ዛሬ የምናስመርቀው። የመጀመሪያው ምዕራፍ ኦልሞስት ከመቶ ሚሊዮን ብር በላይ ካፒታል በፈጀ ወጪ የመጀመሪያውን ምዕራፍ ነው ዛሬ የምናስመርቀው በቀጣይ ወራቶች የምታዩዋቸው ክፍት ቦታዎች ላይ ሌሎች የሚደረጉ ግንባታዎች በኋላ ላይም ገብታችሁ በምታዩዋቸው ሼዶች ውስጥ የፋብሪካ ሼዶች ውስጥ የሚመጡ ተጨማሪ ማሽነሪዎች ይኖራሉ። እነዚያ ማሽነሪዎችና የሚቀጥሉ ፋብሪካ ግንባታዎች ሲቀጥሉ በጠቅላላ በ512 ሚሊዮን ብር ወይም ደግሞ ኦልሞስት ከግማሽ ቢሊየን ብር ወጪ ተደርጎበት የሚጠናቀቅ ፋብሪካ ይሆናል ማለት ነው። እንግዲህ ይሄ ፋብሪካ ሲጠናቀቅ ከአንድ ሺህ ቶን በላይ የሚሆን አመታዊ የውበትና የጤና መጠበቂያ ምርቶችን ያመርታል ብለን እናስባለን። ከዚህም ውስጥ 50 የሚሆነውን አሁን በመጀመሪያው ምዕራፋችን 50 የሚሆነውን ወይም አሁን በመጀመሪያው ምዕራፍ ላይ የምናመርታቸውን ለሀገር ውስጥ ገበያ የምናውል ሲሆን በቀጣይነት ግን በጣም ባጠረ ጊዜ ውስጥ ለኢንተርናሽናል ማርኬት በማቅረብ አሁን ኢምፖርት ሰብስቲትዩሽን ላይ ከሰራነው ስራ በተጨማሪ ለሀገራችን የፎሬክስ ወይም ደግሞ የውጭ ምንዛሪ ገቢ ምንጭ የሚሆን እንደዚሁም ደግሞ ለ260 የሚጠጉ ኢትዮጵያውያኖች የስራ እድልን መፍጠር የሚችል እና ከ135 በላይ ለሚሆኑ ሰራተኞች ደግሞ በጊዜያዊ ሰራተኞች የስራ እድልን የሚፈጥር ድርጅት ነው የሚሆነው ማለት ነው። ማቴዎስ መባ ኮስሞቲክስ ማኒፋክቸሪንግ አሁን ዛሬ ያለንበት እዚህ ቅሊንጦ ኢንዱስትሪ ፓርክ የምንገኝበት ቦታ ያለው ፋብሪካ እንግዲህ፣ ሀገራችን በብዝሃነት የታደለች ነች፣ የበረከት ሀገር ነች። የተፈጥሮ በረከቷ ደግሞ በማኒፋክቸሪንግ ዘርፍ ከሁሉ የተሻለና የበለጠች እንድትሆን እድል አመቻችቶላታል ብለን እናስባለን። ለዛም ሀገራችን የኢኮኖሚ ለዋላዊነቷን ለማረጋገጥ ከተቀመጡት አምስቱ የኢኮኖሚ ሪፎርሞች ውስጥ አንዱ የሆነውን ዋልታ ማኒፋክቸሪንግ ላይ እንደ ካምፓኒና እንደ ድርጅት ለመስራት ቆርጠን የተነሳ ነው። ሀገራችን ከግብርና ወደ ኢንዱስትሪ የምትሻገረው ድልድይ የሚሆናት ማኒፋክቸሪንግ ነው ሲል አንድ በጣም የምንወደው በኋላ ላይ ንግግር ሲያርግ ራሱን የሚያስተዋውቀን የቢዝነስ ባለሙያ ሲል ሰምቻለሁ። እውነትም በማኒፋክቸሪንግ ዘርፍ በሚሰሩ ድርጅቶች ድልድይ ሆኖ አገራችን የኢኮኖሚ ለዋልናዊነቷን እንደምታረጋግጥ አንጠራጠርም። በዚህ ረገድ የማቴዎስ መባ ኮስሞቲክስ ማኒፋክቸሪንግ በሀገር ልጆች ከሀገር ግብአቶች የተመረቱ ለገበያዎች በማቅረብ ዘርፈ ብዙ የሆኑ ጥቅሞች ያሏቸውን ምርቶችን በማምረት የኢምፖርት ሰብስቲትዩት በመሆን እንደዚሁም ደግሞ ኤክስፖርት በማድረግ የፎሬን ከረንሲ በማምጣት ከዛም ባለፈ ደግሞ የስራ እድል በመፍጠር ለብዙዎች ለመትረፍ ቆርጠን በመነሳት ነው። ይህንን ፋብሪካ ዛሬ ለማስመር ለመገንባትና ዛሬ ለማስመረቅ እየበቃ ነው። ስለዚህ ክቡራትና ክቡራን ሁላችሁም እንደየፕሮቶኮላችሁ እንኳን ደህና መጣችሁ ማለት እፈልጋለሁን በዛሬዋ በታሪካዋ ቀን እዚህ ስለተገኛችሁልን ከልብ አድርገን እናመሰግናለን።